አሁን የምንገኝበት በምስራቅ ሸዋ ዞን ግምቢቹ ወረዳ አማ ቀበሌ ከአመታት በፊት አስደንጋጭ ክስተትን አስተናግዷል። በወቅቱ እንግዲህ የአውሮፕላን መከስከስ አደጋ በርካቶች ህይወታቸውን እንዲያጡና ለጉዳት እንዲዳረጉ አድርጎ ነበረ። ይህን ክስተት እዚህ ስፍራ ላይ ሲመለከቱ እንግዲህ የአካባቢው ማህበረሰብ ከፍተኛ ድንጋጤና ሀዘን ተሰምቷቸው ነበር። ሆኖም ግን ከአካባቢው ማህበረሰብ ደግሞ አንዲት እናት ያልተለመደ ድርጊትን አድርገዋል። በዚህ ክስተት ሀዘን የተነሳ የሚል ነገር ሰምተን እሳቸውን ፍለጋ እዚህ አካባቢ ተገኝተናል። እያጠያየቅን እንግዲህ ቤታቸው ሄደን ልናነጋግራቸው ወደናል። አባቱ ሴት ጊዜ አሮፕላን እንኩፉ ታስካራ ባሳ ጅራን አለማ ልጆች ወልደው ጎልምሰው ተሸመገሉበት በዚች መንደር። ወይዘሮ ሙሉነሽ በጅጋ በዛ የአደጋ ዕለት የተመለከቱት አስደንጋጭ ክስተት ዛሬ የተከሰተ ያህል ከአምሯቸው አይጠፋም። አሱ ቡ ጋ ማሊኔ ጋር ግብር ለመክፈል ቁጭ ብለን ባለንበት እንደ ከባድ ነፋስ የመሰለ ነገር ተሰማን። ቀና ብለን ስናይ ቁልቁል የሚወድቅ አውሮፕላን አየን። በሰዓቱ ከፍተኛ ድንጋጤ ተሰማኝ። በቦታው ደርሰን ስንመለከት የሰው አካል አይሆን ሆኖ አየን። እጅግ አዘንኩ። ቀኑ ሙሉ ስናለቅስ ነበር። እንስፍስፉ የእናት አንጀታቸው ግን ለተጎዱት አዝኖ ብቻ ማለፍ አልሆነለትም። እኚህ ሰዎች እኮ ባላሰቡት ነው ወጥተው የቀሩት የእኔ ልጆች ወይም የቅርብ ቤተሰቦቼ የሆነው ቢሆን ኖሮስ በማለት በዓይን እንኳ ለማያውቋቸው ሰዎች እንደ ቤተሰብ ሐዘን ተቀመጡ። ስባይን ኩኑንቲ አሲት ከነት ጉበቴ አረፌ ስንት ሰው ባላሰበው አደጋ እንዲህ ወድቆ ከንቱ ሆኖ ማየት በጣም አሳዛኝ ነው። ምንድን ነው የመጣብን ብለን እጅግ አዘንን። እነዚህ ሰዎች በማያውቁት ስፍራ ወድቀው ቀሩ እንጂ እኛ ምን ቀረብን? ቀረብን የኔው ዘመዶች ቢሆኑ ውስጥ ብዬ አሰብኩና ሀዘን ተቀመጥኩ። ከዛም አስራ ሁለቱን መታሰቢያ ወጣው። ከዛ በአመቱ ሙት ዓመታቸውንም ዘከርኩ። አሁንም ቢሆን እኔ እስካልፍ ድረስ የእነዚህን ሰዎች መታሰቢያ ባለችኝ አቅም አላቋርጥም። ነብሴንቶ ጅርቱ የነ ሳኔ ከንጀመሬ ከ ጅሩትእያን ሱ ከን ታዲያ ይህ ድርጊት የአንድ ወቅት ብቻም አይደለም። አሁንም በየአመቱ በአደጋው ህይወታቸውን ያለፉ ዜጎችን ነብስ ይማርልን እያሉ ሙት ዓመታቸውን ያስቡታል። የእኛስ ቢሆኑ ኖሮ ነው ያልነው። ሁሉም ያዳም ዘር ነው። የእኔስ የእሱስ ልጅ ቢሆን ኖሮ እንዲሁ አልነበረም? የእኛ አይደለም ወይ በሚል አመራሩም ታጣቂውም ተላቅሰን ተጫጩኸን እናታችንም በወቅቱ ካልሆነ በላይ እየተንከባለሉ ሁላችንም እየተላቀስን፣ ከአዲስ አበባ ያሉትም ከውጭ ያሉትም የሁሉም ወገን እዛ ቦታ እስከሚደርስ ሰው ከዛ አልተለየም። ኢልሞ ፊት በወቅቱ ሁሉንም ያስደነገጠ ክስተት ነበር። እኚህ እናትም ሆነ የአካባቢው ማህበረሰብ በሙሉ ጥልቅ ሐዘን የተሰማው ሁሉም በሚችለው ርብርብ አድርጓል። ይህ አካባቢ እንኳን እንዲህ አይነት ከባድ ነገር ተከስቶ ይቅርና የተቸገረ አይቶ የማለፍ ልምድ የለውም። ካደገው በኋላም እኚህ እናት የሟቾቹን መታሰቢያ ሲያደርጉ ሁሉም የአካባቢው ማህበረሰብ ሲተጋግዝ ነበር። ይህ አይነቱ ስሜት የወደቀን አይቶ ማለፍ የማይፈቅድ ማህበራዊ እሴት ያነጸው መሆኑን የአካባቢው ነዋሪዎች ይናገራሉ። ሰዎች የሚያውቁት ሲቸገር ከመረዳት ባለፈ ለማያውቁት የማዘን ሰብዓዊ ባህሪን መላበስ ብዙ ክፉ ጊዜያትን እንደሚያሻግርም እኚህ እናትና ይህ አካባቢ ማሳያ ሆነዋል።